አስገድጄ እንደነተኛ ላድርግሽ። ከሰርጋችን በፊት ማድረግ አለብን ማድረግ አለብን፣ አለቀ። ለምን አናደርግ? ሰርግ ከመምጣቱ በፊት ከመደገሳችን ሰላም ሰላም ሰላም ሰላም። የተከበራችሁ የኛ እንቁ ቤተሰቦች እንዴት ናችሁልን? እኛ ያለን አልሐምዱሊላህ በጣም ደህና ነን። እንግዲህ ዛሬ ያው ሊያስማማንም ላያስማማንም ይችላል፣ ግን አሁን ላይ የተሰማኝ አንድ ስሜት አለ መሆን አለበት ብዬ የማስበው እንግዲህ ትንሽ ከበድ ቢልም ግዴታ መሆን እንዳለበት ስለተሰማኝ ላደርገው መጥቻለሁ። ያው ግዴታ መሆን አለበት ብዬ አስባለሁ። ያው የእኔና የሶፊ ጋብቻ ብቻ በጣም እየተቃረበ ነው። ከዛ በፊት ግን ያው እኔና ሶፊ በአጭር ጊዜ ውስጥ ስለሆነ እነዚህ ነገሮች እያደረግን ያለ ነው። አንድ ነገር መጣልኝ። ትዳር ውስጥ ከገባም በኋላ በአንዳንድ ነገሮች ምክንያት ብንለያይስ ብዬ ፈሩ ሰው ትዳር ውስጥ ከመግባታችን በፊት ያው የሆነ ነገር ያስፈልጋል ብዬ አስባሉ በናችን አጋጣሚ በጣም በጣም ውብ የሆነ ልብስ ለመኝታ የሚሆን ልብስ ነው ያገኘሁት። ሶፊ ግን እንደዚህ አይነት ልብስ እንዳላት አላውቅም ነበር። ዋው! ለመተኛት ይበልጥ ጓጓ። ገና ገና ሳይሆን የሆነ መታቀፍ ደስ ይላል። ገባችሁ? ብቻ ሶፊ እንዲያደርግ የማለት ገና እንደምጠጅ ልብሷን ልትቀይር ነው። ልብሷን ትቀይራለች። በጣም አሪፍ ጊዜ ይኖረናል። ብቻ ግን እንጠብቃት እስኪ። ውስጥ ሆኜ ብጠብቃት ደስ ይለኛል፣ ተኝቼ ማለት ነው። ብጠብቃት ደስ ይለኛል። ዋ አንተ፣ እዚህ ግን ተመሳስጠ እየቀረጽ ነኝ። በጣም ስሜታ ይሆናል። አንተ ሳይህ ካሜራ መኖር የለበትም። አይኖ ትደበቃለህ። ትደበቃለህ ስል እንዲቀረጽ አልፈልግም። ከሆነ ፓርት በኋላ ማለት ያው እንዳያችሁ ልብሱም ብዙ የተገላለጠ ነገር ይበዛዋል። ምናልባት እስክትለብሰው ታ ያላችሁ አላገልጎቹ ዋናው ፓርት ላይ ግን አንተም፣ ካሜራማን፣ ቤተሰቦቻችንም ማየት የለባችሁም። ስለዚህ ትተባበሩኛላችሁ ወይ አይናችሁን በመጨፈር ወይ ቪዲዮውን ያው አስፈላጊ ስላልሆነ ነው። ደበራችሁ? የደበረ ትመስላለህ። ትወጣለህ ትወጣለህ። እሺ ብቻ ግን ስታውናል። ብዙ አስለፈለፈች። አሁን ወደ መደበቂት መልካም ጊዜ ይበለኝ እንጂ ጥሩ ምኞት ተመኝልኝ እንጂ። መታለች

ቻልሽ ከመንገድ ነው የመጣሽው። ቶሎ ሻወር ግቢ እና እችን ውብ ቀሚስ ልበሽ። ነው ዛሬ ትልቅ ሀሳብ ነው ያለኝ። በሩን ዘግቢ ጥንቻሎ። ዛሬ ማንም እንዲረብሸን አልፈልግም።

ነው ሽግ ነው። ሶፊ ሶፊ ሶፊ፣ እኔ እና አንቺ ከትዳር በፊት ማድረግ ያለብን ነገር አለ። ልናደርግ ነው የመጣሁት ማለት፣ በቅርቡ ልንጋባ ነው አይደል? እና ከዛ በፊት እኔ እና አንቺ መሞካከር ይኖርብናል። እንሞካከራለን። በኋላ ምናልባት ሰነፍ ብሆን ጥለሽ የሚሄድሽ አይቀርም። ስለዚህ አሁን ሁኑ

ባልና ሚስቶች ከመ እን ባልና ሚስት የሚያደርገውን ነገር ከመጋባታችን በፊት እናደርግ ውረፍመለደሞኛጋለበ ይደዋልት እያዞረኝ ነው ስለዚህ ሌላ ነገር ከመፈጠሩ በፊት ውልቅ ብለህ ሄደልኝ፣ እባክህ ሰው እንከባበር። ኦኬ አሁን ላይ ነገር ነው መኝታ ክላስ መግባት፣ ከአንድ ሴት ልጅ መኝታ ክላስ ገብቶ መተኛት ነው ሁለተኛ ምናምን አንተኛም አንኛው አንድ ባልና ሚስት የሚያደርገውን ነገር አናደርግም፣ ነው ልትከነክህ ነው? ቆይ ልትከነክህ ነው? አልገባኝም። ምን ነው ነገሩን አካበርሽው? ሲል የሆነ ነገር ነው የተናገርኩት ሶፊ፣ ከኔ ጋር መተኛ ትፈልጋለሽ? ፋጅ እሄ ከሰርጋችሁ ማለት ማለት ምን ነገር ማድረግ አልፈልግም። ገባህ አይደል? እኔ ደግሞ አሁን አታስጨው፣ እኔ እርቦኛል። በኋላ ያን የመሰለ ድግስ ደግሰን አልጋ ላይ ሰነፍ ብሆን ጥለሽኝ። እርግጥ ነው ብዙዎቹ መተው ከመጋባታችን ትዳር ሰርግ ከመምጣቱ በፊት ከመጋባቱ በፊት የሚያደርገው ማንኛው ሰው ነው። በዚህ ሶፊ እኔና እቺ በኋላ እንድንለያይ ስለማልፈልግ ነው። ከተጋባን በኋላ እንድንለያይ ስለማልፈልግ አሁን እንሞካከር። አሁን ማንጣጣ ነው ምትሞካከረው